በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሩድ በመንፈስ ቅዱስ መንፈሳውያን የተሰኛቸው እግዚአብሔር ልጆች በመላው ዓለም የምትገኙ ኦርቶዶክሳውያን እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር በፈጠረው አንድ ቤት ሁሉ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ከጻድቃን ከሰማዕታት ከደናግል ከመነኮሳት ከቅዱሳን መላእክት ጋር ስሟ ዘለ ዘላለም ነግሶ ይኑር። እንደየማረጋቸው ጻድቃን ሰማዕታትም እንዲሁ የከበሩ የተመሰገኑ ይሁንልን። በጻድቃኑ በሰማዕታቱ በደናግሉ ምልጃና ጾሎት እኛንም ከመከራ ሥጋ ከመከራ ነፍስ ይጠብቀን። እግዚአብሔር የጅማሬም የፍጻሜም ባለቤት እና እግዚአብሔር አምላክ ፍጻሜያችንን ያሳምርልን። የምንሰማውን ልቦናችሁ ሁሉ ይክፈትልን። የመጋቢት ዘጠኝ ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአቦሎ መንፈስ ቅዱስ በመጋቢት ዘጠኝ በዚች ቀን የከበሩ እንድርያኖስና ሚስቱ አውሳብዮስ እና አርማ በሌሎችም አርባ ሰዎች በሰማዕትነት አረፉ። እሊህም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክ እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ለኢየሱስ ክርስቶስ ስሙ አለውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዛም በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነት አክሊልም በመንግስተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የሁለት ሺህ ሰዎች መታሰቢያቸው ነው። በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነ ጽኑ ኩነንት ኩትን አረፈ። እሱም በሶሪያ ሀገር ስሟ በንጣኒዮስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር፣ የእናቱ ስም ቲዎድራ ይባላል። በአደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስተናጋቡት ሊያገኛኝትም ሊያገኛትም አልፈለገም ስለስጋ ድካም ወይም ጽድቅ ሳይሆን የስጋ ፍትወትን ስለሚጠላ ነው እንጂ። ደናግልም እንደሆኑ ሁለቱም ከሚስቱ ጋር በአንድነት ኖሩ። አምላክ ሆይ ወደ እውቀትህ ወደ ምራኝ በማለት ሁለትና ምልጃ ያዘወተር ነበር። እግዚአብሔር የታዘዘ መላክ ለቆርኔሊዮስ እንደገለጸለት ተገልጾ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከዋርያትም ወደ አንዱ ሂዶ የክርስትና ጥምቀት እንዲያጠምቀው አዘዘው። የሐዋርያት የስብከታቸው ወራት ነበረና ሂዶ ተጠመቀ። የቤተ ክርስቲያንም ትምህርት ሁሉ፣ ሕጉን ስርዓቱን ሁሉ ተማለ፣ መለኮታዊ ምስጢርም ተቀበለ። በየቀኑ ሁሉ የዋርያው ጳውሎስን ትምህርት ይሰማ ነበር። የጽድቅን ስራ መስራትና ንጽህናን ለበጎ ስራ መጠመድን፣ ትጋት፣ ቅንነትን፣ የዋህነትን፣ ጾም ጾለትን፣ ሰጊድን በላዩ ጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔር አስደናቂ ታምራቶቹን እንዲያደርግ በርኩሳን አጋንንት ላይ ስልጣን ሰጠው። በሚያደርገው ታምራትም ወላጆቹ የክብር ባለቤት ጌታ ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱና ወላጆቹን አስገባቸው። ከካዲያን አንዱ ለሰይጣን ሊሰዋ ወደ ጣዖት ቤት በገባ ጊዜ ቅዱስ ኩነትን አውቆ በሰይጣን ላይ ጮኸ። እርሱ ለሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱ ገለጠ። በዚያም የነበሩ ሁሉም የቅዱስ ኩነትን አምላክ አንድ ነው፣ እርሱ ብቻ ነው እያሉ ጮሆ፣ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ የክርስትና ጥምቀትን ተጠመቁ። ከዚያ በኋላ ከቀላውዲዎስ ቄሳር የተላከ መኮንን የቅዱስ ኩንትን ኩትንን ዜናውን በሰማ ጊዜ ወደ ወታደር ልኮ አስቀረበው። ስለስራውም ጠየቀው። እርሱም በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋትን ገረፈው፣ እንዲያስሩትም አዘዘ። ይህንንም አደረጉበት። የአገሩ ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮነኑም ሊገሉት ወደዱ። መኮነኑም ሸሸ። ቅዱስ ኩትንንም ከማስሪያው ፈተው ከደሙ አጥበው ተሸክሞ ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኖረ። የወደደው እግዚአብሔርን አገልግሎ ደስ አሰኝጦ በፍቅር አንድነት አረፈ።

እንዲሁም ደጋጎች መነኩሳችን ልጅ ዋቂ ሳይል የምንሰበሰብበትን የጎያ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶና ብራና ዳምጾ የጻፈውን ያጻፈውን፣ ከግዕዝ ወደ አማርኛ የተረጎመውን ካለንባውን በእርጋታ መንፈስና በተመስጦ ሌና ያዳምጠውን በደለኛ እኛ ሁሉ የምታስምር ጌታና እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።